እንግዲህ ዘይቱ አምስት ሊትር ላቱ ጣል ያለ ጠቦት እንገዛና ቅባቱን እናመዝዋለን። አዎ አምስት ሊትር ዘይት አምስት ሊትር ሊትር ዘይት አዎ፣ ከዛ ደግሞ እንግዲህ ይሄ ጨው ጨው ጨው ስት ኪሎ ይበቃል። የእሷን ጭምር ነው ያለኝ። ሁለት ኪሎ ሶስት ኪሎ

ያሰላል ያሰላል ለአንድ ሳምንት ጎርፉ ፏ ፈታ ፈንዳ። አንዳንድ ጊዜ ለጠላት የተማርነውን የነወንድም ይቅርታ አድርግልኝ ምንም አላረግኩህም። ከአንድ ከሀያ ደቂቃ በኋላ ስለምትነሳ የዛን ጊዜ ደግሞ ጎርፉ በሌላ አይነት አለም ውስጥ ታገኘዋለህ። የኔ ጌታ ውይ ዝንጥፍ ልምልልህ አይጀግና ካለ ገንዘብ ውስጥ ሁለት መቶ ብር ብቻ ነው የወሰደው። ይህ የሰብአዊነት ጉዳይ ነው። ጉዳዩ ደግሞ ይህንን ነገር እንዳደርግ ያስገደደኝ ወንድም አለም ሱስ ነው፣ ሱስ ልትቆጣጠረው የማትችለው ጅረት ማለት ነው። ከራስ ጀምሮ ብዙ ነገሮችን የሚያጠፋ የሚያወድም ከባድ ጠላት ነው። ሱስ ማለት ብዙ ነገር ሊተነተንበት ይችላል። ለዚህ ሱስ ትልቅ መንግስት መቋቋም አለበት። አለበለዚያ መተላለቃችን ነው። የነበረን ቆይታ እዚህ ላይ ይጠናቀቃል። እነዛ ቦርቧራና ሰበደባዳ ጓደኞች ይመጣሉ። አሁን ቀጥ ብዬ ወደ ማንጤ ቤት ሌላ ወዴት ሄዳሉ? ማንጥዬ መጣሁልሽ፣ መጣሁልሽ። የውልም ሜዳ ላይ ተዘርግቶላል። እንደው መች ይመታኛል፣ እምቢ አይልም እንደው አንተ ቀጥ ነው

ብቻው ከሰው ጋር ብቻውን ቢሆን ነው እንጂ አይ፣ ከሰው ጋር እንደው ቁልመማ ክፈቱ ጠራሳ የለው አንገቱ ቁልመማ የምትለው ቆልማም። ይገብታሉ እኮ በተራ ላኛም ይደርሳል። ስለአልሰማችሁኝም ቅድም በተራ ላኛም መድረስ አይቀርም። ምንድን ጋሽ ጎልሞ ወደ ነው ምን ሆነ ነው? እስኪ ማን እንዲያደርግልኛ ቤት አስባለሁ። ምን ጠላት አንድ ሰው ነበረ ምን ያለው ምንድን

ሰዎች እንጠንቀቅ። አፋይን እንደው ማን ጠቅበሽ? ምን ሆነህ? ምንም አልሆነች። ማን ጠቅበሽ? ምን ሆነህ ነው? ደህና ናት። እናንተ ልጠይቃችሁ እንጂ ምን ሆኜ ነው? እንደ አስተያዘ። ይኸውልህ ምን ገና ነው። ስለአንተ ሂሳብ እየሠራሁ አምስት ሊትር ዘይት ውርግናቴ

ዳሰሰኝ እንደዚህ ነገር እንደዚህ ነገር ነው ጁን እንዲህ ነገር ያረገብ አረ እንደው በዚህ ነው እንደዚህ ዳሰሰ። ስመጣ ጀምሮ ቁለፋ ቁለፋ ነው የሸተተኝ እኔ እኮ

እኔ እኮ ታል ሁለት መቶ ብር የቤት ብቻ አልተኛም። በቃ ጉዳዩን አውቀው አለ ገንዘብ ይመጣል። አዎ ምኑን አወኩት? የት ነው የሚመጣ? በጣም ያሳዝናል በእውነት ገና እኔን አንድ ሰው እንኳን ትኩረት ሰጡ የሚሰማኝ ሰው ባገኝ ምናለ። ገና ስመጣ ቁለፋ ቁለፋ ነው የሸተተኝ። አልኩ እኮ በቃ ይሄን ሁሉ እኔ ነኝ እኔ ማን

አትሰው፣ አንቺ ዝም በል። እስኪ እንደው ቀስ ብላችሁ ነው መድረህ ብቻ እችናት ጎርፉ እችናት